እናንተ ይሄ እምባዬ እመቤቴን ሊቪያ ላይ ከቀናቶች በኋላ ለመገደል ለመታረድ ለተዘጋጁት መስዋዕት ይሁንልኝ። እሺ እጅግ ያሳዝናል። ሊቢያ የብዙ ወጣቶችን ህይወት እየቀጠፈ ይገኛል። ወገን ሊሞቱብን ነው። ልናጣቸው ነው። በመድሃን ያለም በማርያም ይዣችኋሉ። ሙሉ ተመልከቱልኝ። በመድሃን ያለም ቪዲዮ ስሩ እስቲ። አለ ታዋቂ ቲክቶከሮች እዚህ ሶሻል ሚዲያ ላይ ስማቸው መጥቀስ አልፈልግም። ለያለው ብቻ ይሄዱ የሚያጨበጭቡ አሉ። ልጆቻችንን ተንገላቱብን፣ ቆሰሉ፣ ነደዱ፣ ተቃጠሉብን፣ ፈረዳጁብን። ልጅም ባልደኛ ሆኗል፣ ነደዱብኛል። ሁላችሁም የሰው ልጆች ይሄንን መረጃ ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ ብሄር፣ ሀይማኖት፣ ዘር፣ ቀለም አይለይም። በሊቢያ ያሉ ኢትዮጵያውያን ወንድሞቻችን እህቶቻችን የቀራቸው ጥቂት ቀን ነው። ሰላም ሰላም፣ ጤና ይስጥልኝ። ውድ ነው የተከበራችሁ የኒቆሃን ሚዲያ ቤተሰቦች እንደምን አላችሁ፣ እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም አክርስቶ ይብዛላችሁ፣ ትርዳችሁ። ውድ የኒቆሃን ሚዲያ ቤተሰቦች እንዲሁም ውድ ኢትዮጵያውያን፣ ውድ ኦርቶዶክሳውያን ይህን ቪዲዮ የምታዩ ውድ የተከበራችሁ ቤተሰቦቻችን የዛሬውን መረጃ ከቻላችሁ ቪዲዮ እየሰራችሁ ድምፅ በመሆን ካልቻላችሁ ደግሞ ለአምስት ሰው ሼርና ላይክ በማድረግ እንደ አንድ ኢትዮጵያዊነት ከጎናቸው ልንቆም ይገባል። ውድ ኢትዮጵያውያን ወንድሞቻችን በድጋሚ እንደ በግ አይናችን እያየ ሊታረዱ ተሰልፏል። የቀራቸው ጥቂት ቀናት ብቻ ነው። ይህን ቪዲዮ ብዙ ሰው ጋር ደርሶ የወንድሞቻችንን ሕይወት ልንታደግ ይገባል። ለምን ተሰደዱ የሚሉ አንዳንድ አሳዛኝ ሰዎች አሉ። ከዚህ ቪዲዮ እንጀምራለን። ሁላችሁም ይህን ቪዲዮ ላይክና ሼር በማድረግ ጀምሩት ለወንድሞቻችን ድምፅ እንሆናቸው። እባካችሁ ለወገኖቻችን መድረስ አለብን። ሲጀመር እንዳንተ አይነቱ የሰው ከብት ነው አደባባይ ላይ መታረድ ያለበት። ሲጀመር የሰው ልጅ እኮ ሞልቶለት ወይም ደግሞ ደልቶት አይደለም እኮ በራ ለበራ የሚከራተተው፣ የራሱን ችግር የሚፈታበት መንገድ ነው። እንዳንተ አይነቱ ሽንታም ነው ቤቱ ተደብቆ እንደዚህ አይነት ኮሜንት ለመጻፍ የሚዘጋጀው። ወዳጅ ደግሞ በዚህ ጉዳይ ላይ ማለት ነው እዚህ ጋር ትላልቅ ቲክቶከሮች እኛ ወገኖች፣ የኛው የራሳችን ወገኖች እዚህ ደረጃ አድርሷችሁ በምታስፈልጉ ሰዓት ፊታችሁን ያዞራችሁ ትላልቅ ቲክቶከሮች የዚህ ጊዜ ያልሆናችሁ መች ልትሆኑ? አንድ ሰው እንኳን ስለዚህ ሊቢያ ላይ ስለተጨኮኑ ስለ እህት ወንድሞቻችን አንድ ሰው እንኳን ቪዲዮ ሲሰራ ይቻላል። በዚህ ጉዳይ ካልተነቀሳቀስን መች ልንቀሳቀስ እና ማለት ነው ወንድሞች። እዚህ ጋ ይህ ነገር መረሳት የለበት። እዛ ጋ ሊቢያ ላይ እየተጨኮኑ ላሉት እህት ወንድሞቻችን አሁንም ድምፅ መሆን አለብን። ይህ ነገር መቅረት ያለበት ነገር ነውና፣ አንርሰው በወሪ አይቀር ነው የምለው ወዳችኋል። ኦኬ እንግዲህ ወንድሞቻችን እየመለሱ ያለው መልስ፣ አንዳንድ ኢትዮጵያውያን የማይገባ ኮመንት እያደረጉ ነው ያሉት። ብቻ እንደው መርዳት ካልቻልን ወንድሞቻችን ማገዝ ካልቻልን ድምፅ መሆን ካልቻልን ዝም ብለን ምን ችግር አለ? ወንድማችን እንግዲህ እንደዚህ አይነት ኮመንት ጽፏል፣ ይታረዱ ማን ተሰደድ አለው አንድ ሰው ልጅ እኮ የሚሰደደው ወይም ሀገር ለቆ የሚወጣው ዝም ብሎ አይደለም፣ አለ በምክንያት ነው። ስለዚህ አትፍረዱ፣ ይፈረድባቸዋል። ይህ ልጅ አሁን አግባብ ያለው ኮመንት አይደለም እየጻፈ ያለው። ማንም ሰው ስደትን ወዶና ፈቅዶ የሚሰደድ ሰው እስከሌለ ድረስ አሁንም ወንድሞቻችንን ከችግር ማውጣት ነው ወይስ እንደዚህ አይነት ኮመንት መጻፍ ነው ለሰው ልጅ መልካም መስራት? ስለዚህ እንደዚህ ያሉ ሰዎች እባካችሁ ተጠንቀቁ ማለት ወዳለሁኝ። ወደ መረጃው እሄዳለን። ወገን ሊሞቱብን ነው። ልናጣቸው ነው። በመድኃኔዓለም በማርያም ይዣችኋለሁ። ሙሉ ተመልከቱልኝ። በመድኃኔዓለም ይዣችኋለሁ። በሊቢያ አስራ ስምንት ቀን ብቻ ነው የቀራቸው ከዛ በኋላ ልናጣቸው ነው። ቤተሰቦች ሁሉም ቲክቶከር ከማስተር አብነት ጀምሮ መልክተኛው ቲክቶከር የተባለ በጠቅላላ ለሊቢያ እህት ወንድሞቻችን ድምፁ ናቸው። በኋላ ከሞቱ በኋላ ዜና ላይ ማለቃቀስ ጥቅም የለውም። ሁሉም ሰው ሼር ያርግልኝ። ሁሉም ቲክቶከር ፌመስ ትንሽ ትልቅ ሳይቀር ቸው ሊሞቱብን ነው! ሊሞቱብን ነው! ልጆቻችንን ተንገላቱብን፣ ቆሰሉ፣ ነደዱ፣ ተቃጠሉብን፣ ፈረዱብን። ልጅም በልተኛ ሆኗል። ነዱብኛል መላ ሁሉ እስከሚፈላልብኝ ወገኖች፣ ወገኑ በውጭ በሀገር ውስጥ ያላችሁ ድረሱልን! ልጆቻችንን አብትንንባልካችሁ በዚህ ጠፋ ለባካ ወገኖቹን የልጅ አምላክ ብላችሁ ወገኖቼ፣ ኢትዮጵያን፣ ኤርትራውያን ወገኖች እናንተ ናችሁ ያላችሁን፣ እንድረሱልን፣ እንድረሱልን፣ እንዳይደገም፣ እባካችሁ፣ እባካችሁ ለእነዚህ እናቶች ድረሱላቸው። ጋይስ እንዳታሳልፉት ይህ ነው። እባካችሁም ሊቢያ ላሉት ወገኖቻችን እንድረስላችሁ፣ የተሰጣችሁ ቀን በጣም ጥቂት ቀን ነው። በዛ ጊዜ ካልደረስንላቸው ወገኖቻችን ልናጣ ነው ማለት ነው። የሀገራችን ልጆች ናቸው። ስለዚህ የሆነ ነገር ተፍተፍ ብለን ልናስወጣቸው ይገባል ከዛ ቦታ ላይ፣ ማለት ገንዘብ ያለን በገንዘብ፣ ማለት ገንዘብ የሌለን ደግሞ ማለት ነው። ጸሎትና ዱአ በማድረግ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ትዊት፣ ሪፖስት በማድረግ እንድትተባበሩ ባትሮት እንጠይቃለን እባካችሁ ለሀገራችን ልጆች እንድረስላቸው። እኛው በኛው ካልተተባበር አይነፋም አይመጣም። ያራዳ ልጆች እና ትልልቅ ቲክቶከሮች ማለት እባካችሁ ቪዲዮ ምናም ሰሩላቸው። እና ያላችሁ ደግሞ የሆነ ነገር በጥሱ በቃ የሆነ ነገር ወይ በሉ። ይህን ቪዲዮ አንድ ቪዲዮ አለች፣ እስቲ እሷን ተከታተል እንመለስ። ቤተሰቦቻችን እንደምናችሁ ከሀገር ውስጥም ከሀገር ውጭም ያላችሁት፣ እንደምትመለከቱት ሊቢያን ያለ ነው በሊቢያ ነው የምንገኘው። ይሄው በሊቢያ ላይፍ ከብዶናል። ይሄው ሊቢያ ከገባን አመት ከስድስት ወር ሆኖናል። ይሄው መጋዘን ብዙ ጊዜ ተሰቃይተን ወጣ ነው ቤተሰብ ያለውን ከዚህም ከዛም ብሎ ለቃቅሞ ለማምኖ ያስለምኖልን የአቅሙን አቅሙን አሟጦ ተስፋ ቆርጦብናል። አሁን ደግሞ ከሀገር ውስጥ እንድንወጣ ሰው የሶስት ወር ጊዜ ነው ይሰጠን፣ እሱም አልቆ ሀያ ቀን አስራ አምስት ቀን የቀረው በዚህ አስራ አምስት ቀንና ሀያ ቀን ከሀገር እንድንወጣ ነው እየጠየቀ ያለው። ያለበዛ ደግሞ የሞት ፍርድ ድረስ ሊመጣ ነው የሚችለው ማለት ነው። እና ደግሞ ጋይስ እንደምትመለከቱት እኛ ውጪ ላይ ነው ያለነው፣ ላይፍ ላ ከብዶ ማለት ነው እና የሚያስፈልገን በዚህ ጊዜ ቢያንስ የመርከብ እንኳን እንዲሸፈኑ እንደሚ እና በፈጣሪ ስም ነው ምለመናችሁ በፈጣሪ ስም ይሄው ምንም ማድረግ አልቻልንም። ባለንበት ቦታ ይሄው ምግቡ ላይ የለም። ይሄው ዛሬው ላይ አሁን ሳወራችሁ ሳልበላ ነው እያወራችሁ ያለሁት። የምሬ ነው የምላችሁ ጋይዝ። እና የአቅማችሁን እንድረዱን ነው በአቅማችሁ ልክ። በፈጣሪ ስም ማጸናቸዋለሁ። አመሰግናለሁ። ዛሬ ወደ እናንተ የመጣሁት እንግዲህ አንድ ነገር ላስቸገራችሁ ነው። ይህም እንግዲህ በሊቢያ የሚገኙ ወንድምና እህቶቻችን እጅግ በጣም የተሰቃዩ ነው። በተለይ እጅግ በጣም ወጣት የሆኑ ወንድሞቻችን በጣም በትልቅ ስቃይ ውስጥ ነው ያሉት። በአሁኑ ወቅት የሚበሉት የለም የሚጠጡት የለም። ያሉትም እጅግ በጣም ሞቃታማ ቦታ ነው እና በአሁኑ ወቅት በሰው ሀገር ሆነው የተሰቃዩ ይገኛሉ። ከሀገርም እንዲወጡ ማስጠንቀቂያ ተሰጥቷቸዋል። የተሰጣቸውም ጊዜ አጭር እንደሆነ። ካለኝ ኢንፎርሜሽን ማወቅ ችያለሁ ከሰበሰብኩት ማለት ነው። እናም እነዚህ ወጣት ወንድሞቻችን በአሁኑ ወቅት እጅግ በጣም ከባድ በሆነ ሁኔታ ውስጥ ነው የሚገኙት። ወደው እና ፈልገዋለም የተሰደዱት ቤተሰቦቻችንን እራሳችንን ቀይራለን ብለው ያሰቡ ልጆች ነበሩ። ግን አሁን መሀል ላይ ቀርተዋል። በአሁኑ ወቅትም እንግዲህ የመኖር ና ያለመኖር ሁኔታ ውስጥ ገብተዋል ማለት ነው። ስለዚህ በሊቢያ ውስጥ ለሚገኙ ወንድሞቻችን ማለትም በጦርነት በድርቅ፣ በረሃብ ውስጥ ለሚገኙ ወንድሞቻችን መንግስታችን እንዲደርስልን ጥያቄ እናቀርባለን። እናንተም በተሻላችሁ መጠን እንግዲህ ለእነዚህ ወጣቶች ድምጽ በመሆን ይህንን ድምጽ እናስተጋባና መንግስት ጋር እንዲደርስ እናርግ። በተጨማሪም ደግሞ በየሃይማኖታችሁ፣ በጸሎታችሁ አስቧቸው። አዲስ ነገር ካለ ብር የሚሰባሰብበት ሁኔታ ካለ በዚህ ካፕሽን ላይ ያስገባላችኋለሁ። እንደምታውቁትም ከዚህ በፊት ያኛውን አካውንት ያጣሁት በዚህ ካፕሽን ላይ ባስገባውት በእርዳታ ጉዳይ ነው። ነገር ግን ማንኛውም አካውንት ማንኛውም ነገር ከነዚህ ወጣቶች ህይወት በፍጹም አይበልጥም። ስለዚህ ያን ነገር እውነታ መሆኑን እውነተኛ የሆነውን አካውንት አረጋግጬ የካፕሽን ላይ ዲት አድርጌ ማስገባ ይሆናል ማለት ነው። እንደዚህ አይነት የማሰባሰብ ሂደት ካለ አይብር እና በመጨረሻ የምነግራችሁ ለእነዚህ ወንድሞቻችን እንግዲህ በየሃይማኖታችሁ ጸሎት አድርጉላቸው ዶ አድርጉላቸው። አዲስ ነገር ካለ መመለስ ይሆናል። ብሩክ ነኝ። መልካም ቀን ይሁላችሁ። እጅግ ያሳዝናል። ሊቢያ የብዙ ወጣቶችን ህይወት እየቀጠፈ ይገኛል። ይህ የአስራ ሰባት ዓመት ታዳጊ እንግዲህ የራሱንና የቤተሰቡን ህይወት ለመቀየር እንግዲህ ተሰዶ ሊቢያ በረሃ ላይ እንግዲህ እንደወጣ ቀርቷል። እጅግ ያሳዝናል። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እመኛለሁ። በሊቢያ በወገኖቻችን ላይ እየደረሰ ያለው ነገር እጅግ በጣም የሚያሳዝንና ቅስም የሚሰብር ነው። በዚህ ሰዓትም በሊቢያ በመንግስት የታገዘ የተለያዩ ጥቃቶች በኢትዮጵያውያን ስደተኞች ላይ እየተፈጸመ መሆኑን በተደጋጋሚ እየሰማን መረጃን እያጋራናችሁ ቆይተናል። አሁን ላይ ግን ነገሩ በጣም እየተባባሰና በርካታ ወንድም እህቶቻችንን እያጣናቸው እንገኛለን። የሊቢያ መንግስትም ታዲያ ዘመቻ ከፍቶ እነዚህ ኢትዮጵያውያንን ከሀገር የማስወጣት ወይም ደግሞ እርምጃ የመውሰድ ተግባሮችን እየፈጸመ ይገኛል። ለእነዚህ ወገኖቻችን ድምፅ ልንሆናቸው ይገባል። እኔ በቻልኩት አቅም ለዓለም አቀፍ ሚዲያዎች የሚደረጉ ኢሜሎችን እየጻፍኩኝ ይገኛሉ። በሱ ዙሪያ የሚመለሱልኝን ምላሾች ለእናንተ የማሳውቅ ይሆናል። ነገር ግን ሁላችሁም ድምፃችሁን አሰሙም። ኢትዮጵያ መንግስትም ታዲያ ልክ በማይናማርና በታይላንድ እንዳሉት ሁሉ እርምጃ ሲወስድ እንደነበረው አሁንም በሊቢያ ላሉ ወገኖቻችን እርምጃ ሊወስድና እነዚህን ዜጎች ከችግር ውስጥ ሊያወጣቸው ይገባል። በዚህ ጉዳይ ላይ መረጃን ወደ እናንተ አደርሳለሁ። መልካም ቀን። እናንተ ይሄ እምባዬ መቤቴን ሊቪያ ላይ ከቀናቶች በኋላ ለመገደል ለመታረድ፣ ለተዘጋጁት መስዋዕት ይሁንልኝ። እሺ ሊቢያ ላይ ቀን እንደ ነፍሰ ጡር እየቆጠሩ ላሉት ለነዚ ወጣቶች ይሁንልኝ። ያልፍልኛል ብሎ ለተሰደዱት፣ አሁን ደሞ የሞት ቀጠሮ እየጠበቁ ላሉት ለነዛ ይሁን። ደሞ ለአንድ ሰው ነፍስ ማትረፍ በማርያም በእመቤቴ በአላህ ምናም ብላችሁ ተለምናችሁ ነው ሼር የምታደርጉት። የወንድማችሁን እህት የእህቶቻችሁን የወንድማችሁን ነፍስ ለማዳን ይህና አሉ እናንተ የምትለመኑት ኧረ እመቤቴን ያሳፍራል በእውነት። ይሄ ቪዲዮ ለዓለም ሼር አድርጉ፣ ዲዩት አድርጉ። መንግስትም እንዲያግዛቸው ህዝቡም እንዲያግዛቸው፣ ሊቪያ ላይ ያሉት ሁላችሁም፣ የሰው ልጆቼን መረጃ ሼር፣ ኮፕ ሊንክ፣ ሪፖስት አድርጎ ብሔር፣ ሃይማኖት፣ ዘር፣ ቀለም አይለይም። በሊቢያ ያሉ ኢትዮጵያውያን ወንድሞቻችን እህቶቻችን፣ የቀራቸው ጥቂት ቀን ነው። ከ17 ቀን አይበልጥም። ከ17 ቀን በኋላ በህይወተ ስጋ እናገኛቸውም፣ በሞት ልናጣቸው እንችላለን። በሙሉ እስከዛሬ ዛሬ በእርዳታ ስትሰሩ የነበራችሁት ሁላችሁም ይህንን መረጃ ባካችሁ ሪፖርት ሼር ያደረጋችሁ ለሚመለከቱ አካል እንዲደርስ አድርጉልኝ። እነሱ ተሰቃይቶ ነው ያሉት፣ ችግር ላይ ነው ያሉት። ከሁለት ሳምንት ያላነሰ እድሜ ነው ያላቸው። ሳናጣቸው እንድረስላቸው። ሰዋዊነታችን የሚገደን ከሆነ በሊቢያ ለሚ የሚገኙ ኢትዮጵያውያን ሁላችንም እንድረስላቸው። እንድረስ እንድረስ ያላችሁ ለሚመለከቱ አካል ኮመንት ጻፉልኝ። ሁላችሁም ሜንሽን አድርጉ። ሁላችሁም፣ ማስተራብነት፣ ሁላችሁም በቲክቶክ የምታውቁ በሙሉ ያላችሁ ምናቃችሁ፣ ወንድሞቼ፣ ሴቶቼ ይሄንን በጎ ስራ እንስራ፣ ሼር ይደረግ፣ ሁላችሁም እናድርስ የሚል ወንድማዊ መልእክቴን ዝቅ ብዬ አስተላልፋለሁ። እሷ ደግሞ ፓስታ ወይም እኛ መፍትሄ ነበረ የተባል ነው። መጀመሪያ አገራችሁ መለሳላችሁ ነበረ የተባል ነው። እና መንግስታችሁ አይቀበልንም አይቀበላችሁም እያሉ ለኛ ሌላ ምክንያት፣ ሌላ ምክንያት እየደረደሩ እዚህ ግን እኛ እየሞትነ እንገኛለን። እባካችሁ አሁንም ሁላችንም ሳናል ኢትዮጵያውያን የሆናችሁንም ሁላችሁም በዓለም የምትገኙ ሁላችሁ ይህንን ቪዲዮ የምትመለከቱ በተቻላችሁ አቅም እንድትረዱን ከይቅርታ ጋራን በቃ በእግዚአብሔር በፈጣሪያችን ስም እንለምናችኋለን። ሞት እየሞትነ ነው። በሚሞተው ሰው ለሰው ስትሉ እኛ እንድትረዱን በሰው ስም እንጠይቃለን። በተለያየ አዲስ አበባ ክፍል የሚኖሩ የአዲስ አበባ ወጣቶች በሊቢያ በጣም እየተሰቃዩ እና መከራቸውን እያዩ ነው ያሉት። እናቶቻቸውም እዚህ በጣም እያለቀሱ ነው ያሉት። እና እባካችሁ ሁላችንም ድምጽ ብንሆናቸው በጣም በጣም መልካም ነው። እኔም ትላንትና እንግዲህ ካገኘሁት ገንዘብ ላይ ሃምሳ ሺህ ብር አስገብቼላችኋለሁ። ሁላችንም የአቅማችንን ብናደረግ በጣም መልካም ነው። አካውንታቸውን እታች አስቀምጬላችኋለሁ ካፕሽን ላይ። እግዚአብሔር ያክብራችሁ። እባካችሁ እንተባበር፣ እንታደጋቸው። አመሰግናለሁ። እስቲ ቪዲዮ ስሩ እስቲ አለ ታዋቂ ቲክቶከሮች እዚህ ሶሻል ሚዲያ ላይ ስማቸው መጥቀስ አልፈልግም ለያለው ብቻ ይሄዱ የሚያጨበጭቡ አሉ። ለራሳቸው እህልና ለራሳቸው ወድ ብቻ ነው። ሊቢያ ላይ ወገናችን ወደ እናት አባታቸው ጋር ሸክም አንኖርም ሰርተን ንቀየር ብሎ ለእናት አባታቸው ሸክም አንኖርም ብሎ ውጪ ሀገር ሄዶ ሊቢያ ላይ ሄዶ የሚሰቃዩ አሉ። አንድ በቃ እናት እናቴ ትሙት ለሌለው ሰው እንድረስ እንጂ ምንድን ነው? እዚህ ሶሻል ሚዲያ ላይ ስማችሁ መጥቀስ አልፈልግም፣ በቃ ታዋቂ ቲክቶከር አላችሁ፣ አብዘኛው ታዋቂ ቲክቶከር አላችሁ። ለራሳቸው እህልና ለራሳቸው ሆድ ብቻ ነው እንደምትወራራጡ። ጋንዴ ሺህ ዓመት አንኖርም እኮ እዚች ምድር ላይ ማናችንም ሺህ ዓመት አንኖርም። በቃ አላሪ አንዳንድ ለያለውም እንደምታጨበጭቡልክ ለሌለውም እናጨብጭብለት በቃ እዛ ሊቢያ ላይ ወገናችን ወደ እናት አባታቸው ጋር ሸክም አንኖርም ሰርተን እንቀየር ብሎ ለእናት አባታቸው ሸክም አንኖርም ብሎ ውጭ ሀገር ሄዶ ሊቢያ ላይ ሄዶ የሚሰቃዩ አሉ። ለእነሱ በቃ ድምፅ ብቻ እንሆን እሺ። በገንዘብ ማርዳት ገንዘብ እኛ በቃ ገንዘብ መስጠት ስለምንከብዳን በቃ በድምፅ እንሆን። እስቲ ቪዲዮ ስሩ እስቲ አለ ታዋቂ ቲክቶክሮች እ ሶሻል ሚዲያ ለስማቸው መጥቀስ አልፈልግም። ለያለው ብቻ ይሄዱ የሚያጨበጭቡ አሉ። አረ በቃ የለፉት ማርያምን፣ ለወገናችን ሊቢያ ላይ የሚሰቃዩት ድምፅ እንሆን። ማርያም በጣም ነው የሚያስጠላው። እኔ እንደተተው ቲክቶከር ነቴ እኔ በራሴ ግዴታን ተወጥቻለሁ በቪዲዮ ሰርቼ። ሁላችሁም ስሪ እዚህ ሶሻል ሚዲያ ላይ ታዋቂ ቲክቶከሮች፣ ይህም ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለሁሉም አደርሱልኝ። ኦኬ እንግዲህ እስከዚህ ድረስ አብራችሁ የቆያቸው ውድ ኢትዮጵያውያን ወንድሞቻችን በእንደዚህ አይነት መልኩ ድምፃቸውን አሰምተዋል ማለት ነው። ስለዚህ እኛ ደግሞ የናይተን ዝምለንል አይገባም ከጎናቸው ልንቆም ይገባል። ድምጻችንም አሁንም በከፍተኛ ደረጃ ልናሰማ ይገባል። ከቻልን ቪዲዮ እየሰራን ክሬት ያደረግነው አካውንት ቲክቶክ ሊኖር ይችላል። መፖሰት አለብን መፖሰት አለብን። ጥቂት ቀናት ብቻ ነው የቀረው። ይነኝህ ውድ ኢትዮጵያውያን ወንድሞቻችን እህቶቻችን ማለት ነው። በሰው ሀገር እንደዚህ አይነት ነገር እንዳይደገም የዛሬ አስር ዓመት ውድ ኢትዮጵያውያንን ታሪክ ሊደግሙ እንደ በግ ተሰልፈው ወንድሞቻችን ለመስዋዕትነት ሊቀርቡ ተዘጋጅቶ ነው ያለው። ስለዚህ ይህን እያየን በኋላ እንዲህ እንዲህ ያሉ እንዲህ እንዲህ ተደረጉ እያሉ ከማውራት ምንም ትርፍ ስለሌለው አሁን ድምፅ ልንሆናቸው ይገባል ብዬ አስባለሁ። ከዚህ መቀጠል የምንሄደው ወደ ኦርቶዶክሳዊ መረጃችን ስንጓዝ ፈለገ ወንድማችን ላይ እጅግ ጫና እየፈጠሩበት ነው ያለው። የፈለገ ወንድማችንን ድምፅ ሰምተን ምንድን ነው የተፈጠረው የሚለውንም በትንሽ በትንሹ ቀጨብቀጨብ አደርገን አይተን ለወንድማችንን ፈለገንም ከጎኑ ልንቆምለት ይገባል። ወደ እሱ ቪዲዮ አስደምጣቸኋለው፣ ተከታተሉ ጊዜ የሆኑ ሰዎች ልከውልኛ ልኛይቼ ነው እና ቴሌግራም ላይ በጣም የብዙ ሴቶችን ህይወት ያበላሸ ሰው ነው ፈለጋ ትናቴስ የሚሉ አካላት መጥቶ በነገራችን ላይ እነዛ አካላት እነማን እንደሆኑ አውቃለሁኝ እኔ እና በጣም የገረመኝ ነገር ምንድን ነው መሰላችሁ ከነርሱ ይልቅ ክርስቶስ እኔ ምን ያክል አብዝቶ እንደማለኝ ማለት ሰው የሰውን አጢያት ሳወሪያ ልክ የሚያስመስለው እርሱ ጻድቅ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

ሰዎችን በንግግር ላስቀይም ይችላሉ፣ ልቆጣ፣ እኔም ፈለጋ አትናቴዎስ ነኝ። የዱቄቱን ዓለም ወደ ዝማሬ ይቀየረ ከእናንተ ኃጢአት የሌለበት ይውገራት። ፈለጋ አትናቴዎስ ይባላል። ቅዱሳት ሐዋርያትን የመሰለ የተመሰገነ የእስክንድሪያውን ሊቀጳጳስ አትናቴዎስን በረከት ለመቀበል የቅዱሱን ፈለግ ለመከተል በቅዱሱ ስም የተሰየመ ፈለጋ አትናቴዎስ ይባላል። የዚህን ጻድቅ ስም ተሸክሞ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 እግዚአብሔር ይጠብቀው። በእውነት እኔ ፈለገን በቃ ወንድሜ ነው፣ ገብታችኋል? እኔ እንደ ወንድሜ ነው ፈለገ ማለት። ምን ተመጣ? በሌላ ምናምን፣ በዚህ በዛ ኤኒዌይዝ፣ ጠላት ብዙ እንትን አለው። ወንድማችን ግን ምንም አይሆንም። እኔ ነገ እደውልለታለሁ ብያለሁላ። ቅድም ልደውል ነበረ፣ የሆነ ነገር ስራ ቢዚ ሆኜ እንትን አላልኩም። ዲያቆን ፈለጋት ናት የውስጥ ተጽዕኖ ፈጣሪ ነው። ምን እናደርግ ሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅበተ እምነት ላይ ከሚሰሩ በጣም ድንቅ ድንቅ ወንድሞች መካከል በተለይ ለመናፍቃኑ ራስ ምታት የሆነው ወንድማችን ዲያቆን ፈለገ አትናቴዎስ ነው። ስለዚህ ምንም ይፈጠር ምንም፣ ሰሞኑን የጀመራችሁት የስም ማጥፋት ቀጥሉበት። እኛ ግን የተሰቀለውን ክርስቶስን በኦርቶዶክሳዊ አስተምህሮ እንሰብካለን። ዲያቆን ፈለገ ተጽዕኖ ፈጣሪ ነው። ከዚህ በኋላ ወንጌል ቢያስተምር እኔ ቆመት ማስተማር አለበት ከወገብ በታች እያየ። በነገራችን ላይ ወንጌል ይቀጥላል። ዲያቆን ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው። እጅግ በብዙ ተጽዕኖ ስለፈጠረባችሁ ከገዛ ወንድሞቹ እስከ ሌላው ቤተ እምነት ተነቃንቃችኋል። ወንድሙን የሚጠላ እሱ ነፍሰ ገዳይ ነው ይላል። እች ጥንስስ የወንድሞቹ ጥንስስ ናት። ለማንኛውም ትንሽ ነገር መናገር ፈለግኩኝ። የተዋሕዶ ልጆች እንደተለመደው ሼር ኮፒ ሊንክ አድርጉልኝና አድርጉልኝ ና ለእንደ እነዚህ አይነት አናሳ ለሆኑ ሰዎች የአስተሳሰብ አናሳ ለሆኑ ሰዎች አድርሱልኝ። ወንጌል ይቀጥላል። አመንሽም ጠላሽም አያደርግም እንጂ ዲያቆን ፈለገ አትናቴዎስ ቢያደርግ እንኳን ሰው ነው፣ መላክ አይደለም ግን አያደርግም። አንዳንድ ሰዎች ጥለዋቸው ሲሄዱ በምን እንጣላቸው ከየኛ ካልሆኑ መውደቅ አለባቸው ብለው የሚፍጨረጨሩ ሰዎች አሉ። አይወድቁም። እረ ማርያምን አይወድቅም ምንም አይሆንም። እመኑኝ ምንም የሚፈጠር ነገር የለም። አውርታችሁ ሕሊናችሁን አፋችሁን አቆሽሻችሁ ትቀራላችሁ። ዛሴት ሴት ምንም ይመጣ ነገር የለም። ከዛ ስቀጥል ስርአቱ መምህር ዘመድኩን ሰርች አርጎ የእሱን እንትን ሲል፣ መምህር ዘመድኩን ብርቅዬ የተዋሕዶ ልጅ ነው። ማውራት ያለበትና የሌለበትን የሚያቅ ነው። የእኔ እናት እንዳለመታደል ሆኖ እኔና እንጂ ቲክቶክ ላይ ተገኘን እንጂ ቤተክርስቲያን የምንሄድበት እድሜያችን ነበረ። ቆጭ ብለሽ ሰውታሚ ያለሽ አይደብርሽም? ዩላባ ኦርቶዶክስ እውነትሽና ተወጃለሽ። ለማንኛውም የላችሁ እዚህ ላይ የምታወቁ ሰዎች የመዳን ቀን ዛሬ ነው፣ ንስሃ ግቡ። ዲያቆን ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው። ወንጌል ይቀጥላል። የተዋህዶ ልጅ ከጎንህነን እንወድሃለን። ዲያቆን ፈለገ አትናቴዎስ በርታለን ወንድማችን መምህራችን የምር እንወድሃለን።